ጤና ይስጥልኝ እንዴናችሁ ውድ ሀገሬ ልጆች ሰላማችሁ በያላችሁበት ይብዛ። ሰሞኑን አይደለም ይህ ሁለት ወር በጣም በጣም በጣም ጠፍቻ ያለው የጠፋሁበትን ምክንያት አንደኛ ያው አልተመቸኝም ማለት እንኳን አልችልም፣ ግን ጠፍቻ ያለው። ለማንኛውም አለሁኝ እኮ ኦንላይን ላይ ያለሁኝ፣ ግን የዩትዩብ ቪዲዮ መስራት ምን እንደሆነ አላቅም። የያዘኝ በዛ ላይ ደግሞ ይህ ቻናሌ ሞኒታይዞ ተነስቷል። አሁን ለሶስት ወር ሞኒታይዞ ተነስቷል እና አሁን በዚህኛው ወር ነው ድጋሚ አፕላይ ማድረግ የምችለው፣ ከሶስት ወር በኋላ ማለት ነው። ለሶስት ወር ታግጄ ነበር። በዛ ምክንያትም ሆነ በሌላ ምክንያት ብቻ ከዩትዩብ ላይ ጠፍቻ ያለው፣ ላይቭም ትቻ ያለው፣ ቪዲዮ መልቀቅ ትቻ ያለው። አሁን ግን እንደ እግዚአብሔር ፍቃድ ይመለሳል ብዬ አስባለሁ። እንግዲህ ካልተመለሰም ገና ለምንድን ነው አስር አዞኛል። በአሁኑ በዚህ ወር አፕላይ አድርጌ ድጋሚ አፕላይ አድርጌ ካልተመለሰልኝ በሚቀጥለው ለአራት ከአራት ወር በኋላ መሰለኝ እንትን ያለኝ እየቀጠረኝ ማለት ነው። ከአራት ወር በኋላ ነው የሚመጣው። ጃንዋሪ አስር ነው የሚቀጥረኝ ይመስለኛል። አሁን በዚህኛው ወር አፕ ላይ ካልተቀበለኝ እና በዛ በዛ ምክንያት ነው ግን፣ በጠፋውበት ሰዓት በጣም ብዙ ነገር አየሁኝ። በጣም ብዙ ነገር ሰማው። በጣም ብዙ ነገር አመለጠኝ። ካመለጠኝ ግን ያላመለጠኝ አንደኛ የውሽዬ ማፍቀር። እኔ እንደውም በተከታታይ እሷን አያት ነበር፣ ምክንያቱም ምንም ቢሆን ፍቅር ደስ ስለሚል ማለት ነው። ፍቅር ደስ ይላል እና ያው ያፈቀረ ሰው ሁኔታ ስታዩ እናንተ ራሱ የሆነ እንትን ውስጥ ትገባላችሁ እና በዛ ምክንያት እሷን አያት ነበረ። ስትጣላም ስትታረቅም ደስ ይላል ነበር፣ ምክንያቱም ፍቅር ነው። ያመነችበትን ነገር አድርጋለች። የእሷ አላመለጠኝም። በተረፈ ግን በጣም በጣም ብዙ ይጠቅምም የማይጠቅም አምልጦኛል። ቪዲዮም ልሰራበት የምችለውም ብዙ ነገሮች አምልጠውኛል። ግን አንደኛ የረመዳንም ጾም አለ፣ ሁለተኛ የእኛም ጾም አለ። እንግዲህ እንደ እግዚአብሔር ፈቃድ ያውቀ ተቃርበናል። የእኛም ጾም ትንሽ ነው የቀረው። በሚዲያ ላይ ብዙም ይሄ ነው ይሄ ነው ብሎ ሌሎች የሚያወሩትን የበለጠ ደግሞ እንትን ብሎ ኃጢአት መግባትም ስለማያስፈልግ ትንሽ ከሚዲያ መራቁ አስፈላጊ ነው። እና ግን ሚዲያውን ስርቅ እኔ ሚዲያውን እስከ መጨረሻው ለመራ- ፈልጌ ሳይሆን መቼ ምኔ እንጃ። እኔ መቼ ይሰለቸኛል፣ እስካሁን ያልሰለቸኝ እንግዲህ ከአስር አመት በላይ ሆነ ሚዲያው ላይ እስካሁን ያልሰለቸኝ፣ ከዚህ በኋላ መቼ እንደሚሰለቸኝ አላቅም። ምክንያቱም ብዙ አዳዲስ ነገር ስለሚመጡ። በጠፋሁበት ለሁለት ወር ፖፖ የሚባለው አፕሊኬሽን ላይ ነበርኩ። አሁንም ራሱ ፖፖ ላይቭ ላይ ነበርኩ፣ አለውኝ እንጂ በሌላኛው ስልኬ ፖፖ ላይቭ ላይ ነኝ ያለሁት። ፖፖ ላይቭ ማለት ያሰራችኋል። በእርግጥ አሁን ሰው እንደሚለው ገንዘብ ይታፈስበታል። ገንዘብ እንደዚህ እንደዚህ እንደዚህ ብለው ሲሉ የእውነትም አዳዲስ ልጆች ሲመጡ ገንዘብ የሚታፈስ እና ወዲያው እንዳሰቡ ሳይሆን ሲቀር ሌላ ስም ያወጡለታል። ፖፖ ማለት ለራሱ የሚሰራ ድርጅት ነው። ለራሱ የሚሰራ አፕሊኬሽን ነው። ፖፖ ማለት ለራሱ ለራሱ ጥቅም ከእናንተ ትንሽ ይቦጭ ቀላቸዋል ለራሱ አብዝቶ ይወስዳል ማለት ነው። በላያችሁ ላይ ላይቭ ስትገቡ፣ በላያችሁ ላይ የሀገር ማስታወቂያን የሚያልፈው እንደምታውቁት ደግሞ ዩቲዩብም ገንዘብ የሚከፍላችሁ በማስታወቂያ ነው። ቲክቶክ በጊፍት እንደሚከፍላችሁ ማለት ነው። እኛ ጋር ቲክቶክ በማስታወቂያ ስላልተጀመረ ማለት ነው። ቲክቶክ በማስታወቂያ እኛ ጋር አልተጀመረም። የሚከፍላቸው በማስታወቂያ በቪዲዮ ማስታወቂያ የሚከፍላቸው ሀገርና የማይከፍላቸው ሀገሮች አሉ፣ ቲክቶክ ይሄ ፖፖ ግን ማንኛውንም አገር በማስታወቂያ ይከፍላል። እኔ እዚህ ጋ ላይቭ ብዬ ስገባ እንትን ላይ ፖፖ ላይ በላይ ላይ የሚሄደው ማስታወቂያ በሙሉ ለሱ የተከፈለው ለሱ የተከፈለውን ከስንቱ ቆጣጥቦ ነው ለናንተ የሚከፍላችሁ። ስለዚህ ያለ ስራ መቶ ፖፖ ላይ የሚከፈል ነገር የለም። የለ ስድስት ስልሳ ስድስት የተባለውም ሰው ባለመረዳት ነው። ምክንያቱም እዛ ጋር መታችሁ ያለ ምክንያት ገንዘብ አይሰጣችሁ የሚሰጣችሁ ገንዘብ ራሱ ተጠራቅሞ ተጠራቅሞ ተጠራቅሞ በመከራ ነው የሚወጣው። ምክንያቱም እዛ ጋር ሌብላችሁ ማሳደግ ትፈልጋላችሁ። ከሌብል የሚመጣ ጥቅም ይመስላቸዋል። በዚያ ሰዓት ለማን ነው የምትሰሩት? ለፖፖ ለራሱ ነው የምትሰሩት። በእናንተ ስር ግን ልጆች ካሏችሁ፣ አዎ ፖፖ ያበላል፣ በደንብ ነው የሚያበላው። በደንብ የሚያበላው ምንድን ነው? እንደኛ ዝም ብሎ ገብቶ ታክሲ የቀን ታክሱን ለሚሰራ እና ፋይር ወርክ የሚባለው ነገር አለ እና እሱንም ለሚያሯሩጥ ሳይሆን በስሩ ልጆች እያስገባ ለሚያሰራ ሰው በደንብ በደንብ በደንብ ክፍያ ኮሚሽን አለው። ምክንያቱም በአንድ ሰው ኮሚሽን አስራ አራት ዶላር ነው። አስራ አራቱ ሙሉ አይገባም። ሰባት ዶላር ይገባል። ሰባት ዶላር ገባ ማለት ደግሞ ከስንት ልጆች ከሀምሳ ከስልሳ ልጆች በስራቸው ካሉ ልጆች ራሱ አስቡት አሁን እኔ ሀምሳ ልጅ ቢኖረኝ ሀምሳዎቹ ደግሞ በስራቸው አንዳንድ ልጅ እንኳን ቢኖራቸው እነዚያ አንዳንድ ልጆች ደግሞ ሌላ አንዳንድ ልጅ ቢኖራቸው ከነዚያ ነው ኮሚሽን የሚታሰብላችሁ እና ጥሩ ገንዘብ የምታገኙት። በተረፈ ግን ፖፖ ስለተባለ ፖፖ ገንዘብ ይከፍላል ስለተባለ ብቻ ፖፖ ላይ ተኪዶ የቀን ታክሶ አለ። ለምሳሌ በኢትዮጵያ ከሆነ አንድ ሰዓት ተቀምጣችሁ አንድ ሺህ ነው በሌላ ሀገር ደግሞ ለምሳሌ እኔ ባለሁበት ሀገር ሁለት ሰዓት ተቀምጣችሁ አንድ ሰዓት ተቀምጣችሁ ሁለት ሺ ብር ነው። እስቲል ኒድ የሚባል ነገር አለ። ብቻ ስትገቡ ብዙ ነገር መንገዶች መንገዶች መንገዶች መንገዶች ስላለው ብዙ ነገር እዛው ያስቀራችኋል። በዛ ላይ ደግሞ እኔ አሁን ከፖፖ የተመቸኝ ነገር ቢኖር ይከፍላል የሚባለው ይከፍላል የሚባለው ይከፍላል፣ ግን የሚከፍለው ምንድን ነው እናንተ ምንድን ነው፣ አስር ሺህ አስር ሺህ ማነው፣ አስር ዶላር ነው። መቶ ፖይንት አጠራቅማችሁ የሚወጣው አስር ዶላር ነው። የአስር ዶላር ምንድን ነው፣ ምንም ማለት አይደለም? አሁን አጠራቅማችሁ መቶ ፖይንት ሆኖላችሁ እንኳን ላውጣ ብትሉ አስር ዶላር ነው። ማውጣቱ ደግሞ ለእናንተ አይጠቅማችሁም ልክ እንደ ባንክ ቤት እዛው ኮይኑን ስታንቀሳቀሱት ነው የሚጠቅማችሁ፣ ማለት ነው ያንን ኮይና ደግሞ አንቀሳቀሳለሁ ብላችሁ እዛ ውስጥ ስታንቀሳቀሱት እስቲል ኒድ የሚባል ነገር አለ። ያ እስቲል ኒድ የእናንተን ፕላትፎርሙ ራሱ እናንተ የምትሰሩትን በትክክል ለመውሰድ የተዘጋጀ ነው። አንዳንዶቹ እንደውም ከኢትዮጵያ ኮይን ገዝተ ሁሉ ይጠቀማሉ። እኔ እዚህ ፕላትፎርም ላይ ስገባ ግን ኮይን ገዝቼ አልተጠቀምኩም። በራሱ ነው እያጠራቀምኩ ራሱንም ማዞሩ ከአንድም ሁለት ጊዜ አውጥቼ ያለው። ግን ማውጣቴ ምንም ጥቅም የለውም ማለት ነው። ምክንያቱም ስንት ነው? 1600 1600 ያ ምንም ጥቅም የለውም? ምክንያቱም ከዛ በላይ ደግሞ እየተከፈላችሁ የምትሰሩበት ስራ ነው። 1600ን ለማውጣት ደግሞ እዛ ጋ ዋጋ ትከፍላላችሁ። ከዛ ውጪ ግን መሆን ያለበት ያንን እንደ ትርፍ ጊዜያችሁ ታዩትና ገባ እያላችሁ የሆነ የሆነ ነገር ሰርታችሁ ትወጣላችሁ። አሁንም ገባ ገባ አለበለዚያም፣ ከስልኩ ጋር ደግሞ ብዙ ሰዓት የምትቀመጡ አይነት ከሆናችሁ ስልካችሁ ፊት ለፊት ታደረጉና ፋይርወርክ ማሯሯጥ ካለባችሁ ፋይርወርክ ታሯሯጣላችሁ። በተረፈ የቀን ታክሶቻችሁን ትሰራላችሁ ማለት ነው። እንደዛ ከሆነ አሪፍ ነው። ምክንያቱም ከስራችሁም አትበደሉ ከዛም አታጡበትም። በተረፈ ግን ገንዘብ አውጥታችሁ ፖፖ ብላችሁ ለምት ሰሩት እኔ አልመክርም ማለት ነው እንጂ ስድስት ስልሳ ስድስት እንደሚባለው ስድስት ስልሳ ስድስት አይደለም። ፕላትፎርሙ ሰውን ትንሽ ጠቅሞ ለራሱ ብዙ ሊጠቀም የተመሰረተ ፕላትፎርም ነው። ሰው በደንብ ሊጠቀም የሚችለው በስሩ ሰዎች ሲኖሩ በደንብ ልጠቀሙ በደንብ የሚሰራ ሰው ካለ ልትጠቀሙ ትችላላችሁ። ሴም ሴም ተመሳሳይ እንደ ሲያንስ ማለት ነው። እና የወላችሁ እኔም ሰሞኑን መጥቻ ያለው እንግዲህ አሁን ቅዳሜ እና እሑድ የምመጣ ይመስለኛል በቪዲዮ ለማንኛውም ጠፍቼ ስለመጣሁኝ ማበረታቻ ያስፈልገኛል ከቻላችሁ ሰብስክራይብ አድርጉ ከዚህ በኋላማ ደግሞ በደንብ ተመልሼ እንደምመጣ ከእግዚአብሔር ጋራ በደንብ ፕሮግራም ይዤ እንደምመጣ ቃለውኝ ለማንኛውም ሁለት ወሯን ሙሉ ግን ፖፖን አየሁኝ ጥሩ ነው ጥሩ ነው። ግን ለሚሰራበት ጥሩነቱ፣ ለሚሰራበት ሰውና በስሩ ብዙዎች ማስገባት ለሚችለው ሰው አንድ ሰው 14 ዶላር ነው የሚለው። በአንድ ሰው ኮሚሽን 14 ዶላር ነው። ግን ሙሉን 14 ዶላር አይሰጥም። ምናልባት አላቅም እኔ አይነት አስገባቸው ስለተቀጥቶ ሊሆን ይችላል። እኔ የሚደርሰኝ ሰባ ኮይን ነው። ሰባ ኮይን ደግሞ ሰባት ዶላር ነው። እንደዛ ነው እና ለሚባለው እኔ እንግዲህ ስድስት ስልሳ ስድስት የሚባለው ነገር አላየውበትም። በእርግጥ ግን ልቅ ነው እንደ ቲክቶክ አደለም። ቲክቶክ ሲሻ ስታጨሱ ጭስያ ምናምን ይዘጋል። ይሄ ግን እንደፈለገ መረን ሆኖ በተለይ ደግሞ አረብ ሀገር ያሉ አረቦቹ በጣም ልቅ ሆነው ይወጡበታል። ላይፍ እንደዛ ሆኖ አይዘጋባቸውም። ቲክቶክ ግን እንኳን አይደለም ይሄ አሁን ቢላ ሳይ ነው የሚዘጋው። ቲክቶክ ቢላም ጭስም ሲያይ ይዘጋል። እዚህ ጋር ግን ሺሻቸውን እንዲህ የሆነ ከዘራ የሚያክል ሺሻ ይዘው እያጨሱ አይዘጋባቸውም እላቸዋለሁ። ለማንኛውም ቻናሌን እስቲ አዲስ የመጣችሁ ልጅ ሰብስክራይብ አድርጉ እስቲ አነሳሱት፣ አንቀሳቅሱት። በጣም አመሰግናለሁ። እመለሳለሁ እመለሳለሁ እመለሳለሁ። ሁለት ሶስትም ሰዎች ካያችሁ ተመልሼ መምጣት አይቀርም። አመሰግናለሁ።